ሻሎም ሻሎም፣ ቅዱሳን የእግዚአብሔር ቤተሰቦች፣ የጌታችን የኢየሱስ ክርስቶስ በያላችሁበት ይድረሳችሁ። ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ያው ነው። ከበላ እግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። ሻሎም ሻሎም የእግዚአብሔር ቅዱሳን የእግዚአብሔር ቤተሰቦች በጌታችን በኢየሱስ ክርስቶስ ስም ሰላምታ ይድረሳችሁ። ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ያው ነው። የእግዚአብሔር የአምላካችን ስም የተባረከ ይሁን። ኢየሱስ ያድናል። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል። ክብር ለመንፈስ ቅዱስ ይሁን። የእግዚአብሔርን ቃል አብረን እንካፈላለን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላካችን ቢፈቅድ ዘወትር ማክሰኞ የትምህርትና የጸሎት ጊዜ ይኖረናል። ሰዓቱን ፖስት እናደርጋለን። ዘወትር ማክሰኞ የትምህርትና የጸሎት ጊዜ ይኖረናል። ሰዓቱን ፖስት እናደርጋለን። እግዚአብሔር አምላካችን የተባረከ ይሁን። ጌታ ቢፈቅድ ይህንን እናደርጋለን። እንግዲህ የምትከታተሉን ፕሮግራማችንን የምታዳምጡ፣ ብዙ በመልእክቶቻችን የተባረካቸው ወንድሞችና እህቶች የምትልኩልን መልእክቶቻችሁ ይደርሱናል። ጌታ ኢየሱስ ክርስቶስ አብስቶ ይባርካችሁ። በጣም አድርገን እናመሰግናችኋለን፣ እንባርካችኋለን። ጌታ ቢፈቅድ እንግዲህ በየሳምንቱ ዘወትር ማክሰኞ ሰዓቱን እናሳውቃችኋለን። የእግዚአብሔርን ቃል እንማራለን፣ አብረን ደግሞ የእግዚአብሔርንም ጸጋ በጸሎት እንካፈላለን። እግዚአብሔር መልካም እና መልካም ያደርጋል። ጌታ ቢፈቅድ በሕይወት ብንኖር ይህንን እናደርጋለን። ጌታ ስሙ የተባረከ ይሁን። አጭር ቃል አብረን እንካፈላለን። ከሐዋርያ ስራ ምዕራፍ አንድ ቁጥር አስራ አንድ ላይ የእግዚአብሔር አምላካችን ቃል እንደዚህ ይናገራል። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመለሳል አሏቸው፣ ይላል። የሐዋርያት ስራ ምዕራፍ አንድን ስንመለከት ጌታ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለሐዋርያት ተገልጦ በመካከላቸው አርባ ቀን እየታያቸው በመካከላቸው ሕያው ሆኖ ስለ እግዚአብሔር መንግስት በደንብ አድርጎ አስተምሯቸዋል። አርባ ቀን አብሯቸው ነበረ። ሕያው ሆኖ በመካከላቸው እየታያቸው አብሯቸው ደግሞ የእግዚአብሔርን መንግስት እየነገራቸው በብዙ ማስረጃ ከህማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው ይላል ቁጥር ሶስት ላይ ከዛም በኋላ ደግሞ ቁጥር አምስት ላይ ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። አብ አብ የሰጠውን ተስፋ አብ የሰጠውን የተስፋ ቃል ጠብቁ፣ እንደገናም ደግሞ ኃይልን እስክትቀበሉ ድረስ ከኢየሩሳሌም እንዳትወጡ ብሏቸዋል። የተነገራቸው ቃል ነበረ፣ ያዘዛቸው ቃል ነበረ። ከዛም በኋላ ደግሞ ወረድ ብሎ ክፍሉን ሙሉን ብታነቡት እናንተ መልካም ነው። የሚጠይቁት ጥያቄ አለ። ለዛ ጥያቄ መልስ ሰጣቸውና ከነሱ ተለይቶ በደመና ሲነጠቅ ዓይናቸው እያየ ከነሱ ተሰወረ፣ ወደ ሰማይ ሄደ። ክብር ለእግዚአብሔር ይሁን። በዛን ሰዓት ይመለከቱ ነበር፣ ቆመው ዝም ብለው ይመለከቱ ነበር። በመካከል ሁለት መላእክቶች ተገልጠው የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ጌታ ኢየሱስ ክርስቶስ የመጣበትን ስራውን ሚሽኑን ጨርሶ ሄዷል። ስለምን ትመለከታላችሁ? ስለምን ቆማችኋል? መመልከታቸው መልካም ነው፣ ማየታቸው መልካም ነው። ግን በዛ ነገር ብቻ ተወስደው ዝም ብለው ቆመው ይመለከቱ ነበረ የሚቀጥል ስራ በእነሱ የሚቀጥል ስራ አለ። ጌታ ያዘዛቸው ስራ አለ። የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ምን ማለት ነው? ስለምን ቆማችኋል? ጌታ የራሱን ስራ ሚሽኑን ጨርሶ ሄዷል። እናንተ ደግሞ የምትሰሩት የራሳችሁ ስራ አለ። ክብር ለእግዚአብሔር ይሁን። ዛሬ ወገኖቼ እያንዳንዳችን ከእግዚአብሔር ዘንድ የተቀበልነው ስራ አለን። እኔ የተቀበልኩት ስራ አለ፣ እናንተም የተቀበላችሁት ስራ አለ። እያንዳንዳችን በክርስቶስ ኢየሱስ የአምነን የዳንን የእግዚአብሔር ልጆች የሆንን ቅዱሳን የሆንን ጌታን የምንከተል ጌታን የምንጠባበቅ የተሰጠን ኃላፊነት አለ። የተሰጠን ስራ አለ። እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ወደ ሰማይ መመልከታቸው አይደለም፣ መቆማቸው ነው። ቆመዋል። በቃ ጊዜ ያሳልፋሉ። ያንን ወደ ሰማይ የሄደውን ጌታን እየተመለከቱ ወደ ሰማይ ፎከሳቸውን ወደዚያ ብቻ አድርገው ግን የሚቀጥለውን ምዕራፍ መሄድ ሲገባቸው ቆመዋል። ወደ ምሽጋቸው መግባት ይጠበቅባቸው ነበር። ወደ ጸሎት ስፍራቸው መጥተው መንፈስ ቅዱስን በመጠባበቅ መትጋት የሚገባቸው ሰዓት ላይ ነበር። ስለምን ቆማችኋል? ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ወገኖቼ፣ በምን ሁኔታ ነው ዛሬ እግዚአብሔር የሰጠንን ኃላፊነት እረስተን በሌላ ሁኔታ ውስጥ ሆነን ሌሎች ነገሮችን እየተመለከትን ፎከሳችንን ሌላ ነገር ወስዶብን ከተሰጠን ኃላፊነት ቆመን ያለን እማንንቀሳቀስ እማንሰራ ጌታ ወዳለን ስፍራ ምዕራፍ ወደ ከፈተልን ምዕራፍ የማንገባ የቆምን ሰዎች፣ ክብር ለእግዚአብሔር ይሁን። ዛሬ መንቀሳቀስ ይሆናል። ዛሬ ከቆምንበት ስፍራ መራመድ እንጀምራለን። ስለምን ቆማችኋል? ስለምን ወደላይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ስለምንድን ነው የቆምከው? ስለምንድን ነው የቆምሽው? ስለምንድን ነው የቆምኩት? ስለምንድን ነው ወደሚቀጥለው ምዕራፍ ያልገባኸው? ለምንድን ነው ያልተንቀሳቀስከው? መንቀሳቀስ ስትችል፣ እግዚአብሔር በሩን ከፍቶስ አለ? እግዚአብሔር በሮችን ከፍቶስ አለ። በምን ሁኔታ ነው? ምን እያየህ ነው ቆመ ያለኸው? ምን እያየሽ ነው ቆመሽ የቀረሽው? ምን እያየን ነው ቆመን ያለ ነው? ምን እየሰማን ነው? ምን እያዳመጥን ነው? እግዚአብሔር የሰጣችሁን፣ ያዘዛችሁን ቃል እረስታችሁ? ፎከሳችሁን ከእግዚአብሔር ቃል ላይ አንስታችሁ የቆማችሁ መራመድ ስትችሉ። አብ የሰጠውን የተስፋ ቃል ጠብቁ፣ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። እግዚአብሔር ከተናገረን በኋላ እግዚአብሔር ወዳለን ነገር ነው መገስገስ ያለብን። ክብል ለኢየሱስ ክርስቶስ ይሁን። ጌታማ የራሱን ስራ ጨርሶ ሄዷል። ልክ ወደ ሰማይ ሲሄድ እንዳያችሁት በሰዓቱ ደግሞ ይመለሳል። እናንተ ግን ወደ ምሽጋችሁ ግቡ። እናንተ ግን ወደ ተባለላችሁ ስራ፣ ወደ ተነገረላችሁ እንዳላችሁ፣ እንደታዘዛችሁ አድርጉ። ዛሬ ይህን ቃል የምትሰሙ ሰዎች ተቆማችሁበት ካቆማችሁበት ተነስታችሁ መንቀሳቀስ ትጀምራላችሁ። እናንተ የገሊላ ሰዎች ሆይ ወደ ሰማይ ትኩር ብላችሁ እያያችሁ ስለምን ቆማችኋል? ምንድን ነው ያስቆመ ነገር? ምንድን ነው እንዳትንቀሳቀስ ያደረገ? ምንድን ነው የጌታን ስራ እንዳትሰራ ያደረገ? ምን እያየህ ነው? ምን እየሰማህ ነው? ምን እያስተዋልክ ነው? ምን እያዳመጥክ ነው? ኢየሱስ ክርስቶስ ጌታ ነው። አብ የሰጠውን የተስፋ ቃል ጠብቁ ነው የተባሉት ሐዋርያቶች ወደ መጠበቂያ ስፍራቸው ተከማችተው መጸለይ ወደሚገባቸው ስፍራ መሄድ ነበረባቸው። ስለምን ቆማችኋል? ጌታ ጣልቃ ገባ፣ ተናገራቸው። ጌታ ተናገራቸው። ወደ ሰማይ የሄደውን ጌታ እያዩ ቆመው ነበር። ሲሄድ እንዳያችሁት በሰዓቱ ደግሞ ልክ እንደዚሁ ይመለሳል። እስከዛ ሰዓት ግን ጌታ እስከሚመለስ ጊዜ ግን የምትሰሩት ስራ አለ። የምንሰራው ኃላፊነት አለ። እያንዳንዳችን ኃላፊነት አለብን። እያንዳንዳችን የተሰጠን ስራ አለ። የምንሰራው ስራ አለ የተለያየ ይሁን እንጂ ስራ ተሰጥቶናል። ስራ ያልተሰጠው ክርስቲያን የለም። በተሰጠን ጸጋ በተሰጠን ኃላፊነት ላይ እንድንንቀሳቀስ እግዚአብሔር ይፈልጋል። የሚያንቀሳቀሰን የእግዚአብሔር ቃልና የእግዚአብሔር መንፈስ አለ። የእግዚአብሔር ጸጋ አለ። ዛሬ በማስተዋል መነቃነቅ ይሆናል ካቆምንበት ስፍራ መነቃነቅ ይሆናል። መንቀሳቀስ ይሆናል። በብርታትና በኃይል በጸጋ መውጣት ይሆናል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? መንቀሳቀስ ይገባቸዋል። መስራት ይገባቸዋል። የተሰጣችሁን ስራ ታቃላችሁ። የተሰጠንን ስራ እናውቃለን በዛ ስራ ላይ መቆም መንቀሳቀስ ይገባናል፣ መጽናት ይገባናል፣ መስራት ይገባናል። በየቀኑ የምንሰራው ኃላፊነት ተሰጥቶናል። ክብር ለእግዚአብሔር ይሁን። የምናየውና የምንሰማውን ነገር መርጠን እግዚአብሔር ባልን መንገድ በዛ መስመር ላይ በዛ ድልድይ ላይ መንቀሳቀስ መንቀሳቀስ፣ መስራት፣ መበርታት፣ መትጋት ይጠበቅብናል። ለምን ጌታ ይመጣል። ጌታ ይመጣል። ለህግ ሲሄድ እንዳያችሁት እንደዚሁ ይመለሳል ነው ያሏቸው። መቆም ሳይሆን መቀጠል፣ በእምነት መንቀሳቀስ። መቆም መፍራት ሳይሆን መንቀሳቀስ በእምነት መንፈስ፣ በድፍረት መንፈስ መውጣት። ዛሬ ማስተዋል ይሆናል። ክብር ለእግዚአብሔር ይሁን። በማስተዋል በምን ሁኔታ ላይ ነው የቆምከው? ያቆምከው የእግዚአብሔርን ስራ እግዚአብሔር የሰጠህን ኃላፊነት በምን ሁኔታ ላይ ሆነህ ነው ያቆምከው? የትኛው ሁኔታ ነው ያስጣለህ? የትኛው ሁኔታ ነው ያደነዘዘ? የትኛው ሁኔታ ነው በስንፍና የመታ? የትኛው ሁኔታ ነው የምታየው ነው? የምትሰማው ነው? የገጠመ ነገር ነው? ስለምን ቆማችኋል? ምን እያያችሁ ነው? ምን እየሰማችሁ ነው? ምን እያየን ነው? ምን እየሰማን ነው? እግዚአብሔር የተናገረንን ቃል እናስብ። እግዚአብሔር የተናገረህን ቃል አስብ። እግዚአብሔር የተናገረሽን ቃል አስብኝ። ክብር ለእግዚአብሔር ይሁን። እግዚአብሔር በተናገረህ ቃል ውስጥ ነው ኃይል ያለው። ሃሌሉያ። እግዚአብሔር በተናገረሽ ቃል ውስጥ ነው ብርታትሽ ያለው። እግዚአብሔር በተናገረን ድምፅ ውስጥ ነው ብርታትና ኃይል ያለው። ጠላትህ የሚመታው እግዚአብሔር የተናገረህን ቃል አምነህ ስትንቀሳቀስ ነው። ጻድቅ በእምነት በህይወት ይኖራል ጻድቅ በእምነት በህይወት ይኖራል። እግዚአብሔር በሚገኝበት ህይወት ውስጥ ይገኛል። በዛ ድምፅ ውስጥ ብርታት አለ፣ ክብር አለ፣ ኃይል አለ፣ ድፍረት አለ፣ እምነት አለ። ዛሬ በእምነት ስትንቀሳቀሱ ኃይላችሁ እየጨመረ ነው መሄዳው። በእምነት እርምጃ ውሰዱ። አትፍሩ። ኢየሱስ ጌታ ነው። አትፍሩ። እግዚአብሔር ከእናንተ ጋር ነው። እግዚአብሔር ከእኛ ጋር ነው። እግዚአብሔር ከእናንተ ጋር ነው። የእግዚአብሔር መንፈስ ከእናንተ ጋር ነው። የእግዚአብሔር ጸጋ ከእናንተ ጋር ነው። የእግዚአብሔር ኃይል ከእናንተ ጋር ነው። በእግዚአብሔር ድምፅ ውስጥ ነው የእግዚአብሔር ጸጋ ያለው። ክብር ለእግዚአብሔር ይሁን። በእግዚአብሔር ድምፅ ውስጥ ነው ብርሃን ያለው። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር በተናገራችሁ ነገር ውስጥ ነው ማስተዋል ያለው ብርታትህ ያለው እግዚአብሔር በተናገረ ስለአንተ በተናገረው ቃልና ድምፅ ውስጥ ነው። ከዛ ውጭ ጨለማ ነው። ከእግዚአብሔር ድምፅ ውጭ ያለው ጨለማ ነው። ያስፈራል፣ አያረጋጋም፣ ያናውጣል፣ ይበጠብጣል፣ እረፍት አይሰጥም። ዛሬ እግዚአብሔር ወደ ተናገራችሁ ድምፅ መለስ በሉ፣ ዘወር በሉ። እግዚአብሔር ምን ተናግረው ነበር? ምን አዞ ነበር? ምን ስራልኝ ብሎ ነበር? ምን አድርግልኝ ብሎ ነበር? ዛሬ መነሳት ይሆናል። ዛሬ መነቃነቅ ይሆናል። ዛሬ መንቀሳቀስ ይሆናል። በእምነት ተነስቶ መውጣት ይሆናል። እግዚአብሔር ያለህን ነገር ወደ ማድረግ ትወጣለህ። ኢየሱስ ጌታ ነው። ወደ መስራት፣ ወደ ማድረግ፣ ወደ መታዘዝ ወደ ኃይል ትገባለህ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። ክብር ለእግዚአብሔር ይሁን። ፍርሃት ነው? ጭንቀት ነው? ምንድን ነው ያስቆማችሁ? ምንድን ነው ያስቆመን? ምንድን ነው? ምንድን ነው? ምንድን ነው? እስኪ ራሳችሁን ጠይቁ። እስኪ ራሳችሁን ይዩ። በምን ሁኔታ ላይ ሆናችሁ ነው እየቆማችሁት ምን አይታችሁ ነው? ማንን ፈርታችሁ ነው የቆማችሁት? እግዚአብሔር ትልቅ ነው። በኢየሱስ ክርስቶስ ስም አይኖቻችሁ ይከፈቱ። እግዚአብሔር ያሳያችሁን ነገር ማየት ይሆንላችሁ። እግዚአብሔር የተናገራችሁን ድምፅና ቃል ማሰላሰል ይሆንላችሁ። ክብር ለእግዚአብሔር ይሆን። ክብር ለእግዚአብሔር ይሁን። ማስተዋል ያለው እግዚአብሔር በተናገረ ነገር ላይ ጸንተህ መነቃነቅ ስትጀምር ነው። የእምነት እርምጃ ውሰዱ። ክብር ለእግዚአብሔር ይሁን። የእምነት እርምጃ ውሰዱ። እግዚአብሔር የታመነ ነው። እግዚአብሔር ታማኝ አምላክ ነው። እግዚአብሔር የታመነና ጻድቅ አምላክ ነው። እውነተኛ አምላክ ነው። ቃሉ እውነት ነው። ድምፁ እውነት ነው። ክብር ለእግዚአብሔር ይሁን። በድምፁ ውስጥ ብርሃን አለ። ድምፁ ብርሃን ነው። ድምፁ ይመራል። ቃሉ ብርሃን ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለመንፈስ ቅዱስ ይሁን። እናንተ የገሊላ ሰዎች ሆይ፣ እናንተ የገሊላ ሰዎች ሆይ፣ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል። በዚያን ጊዜ ይላል። ቁጥር አስራ ሁለት ላይ በዚያን ጊዜ ደብረ ዘይት ከሚባለው ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እነሱም ከኢየሩሳሌም እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስ እና ዮሐንስም፣ ያዕቆብም፣ እንድራያስም፣ ፊልጶስም፣ ቶማስም፣ በርቶሎሚዎስም፣ ማቴዎስም፣ የልፍልዮስ ልጅ ያዕቆብም፣ ቀናተኛ የሚባለው ስምዖንም፣ የያዕቆብ ልጅ ይሁዳም እነዚህ ሁሉ ይላል እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው በጸሎት ይተጉ ነበር። ስለምን ቆማችኋል? የሚል መልእክት ሲመጣላቸው ወደ ጸሎት ወደ ጸሎት ወደ ምሽጋቸው ገቡ። እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ለተባለው ቃል ምላሽ መስጠት ጀመሩ። ስለምን ቆማችኋል? ስለምን ቆማችኋል? እግዚአብሔር ወዳልዘዛችሁ ወደ አላችሁ ነገር ግቡ። ያላችሁን ነገር ለማድረግ ትጉ። ወደዛ ነገር ልባችሁን አዘንብሉት። ክብል ለእግዚአብሔር ይሆን። ዛሬ የአይን መከፈት ይሆናል። ዛሬ ለመታዘዝ መፍጠን ይሆናል። እግዚአብሔር ለተናገራችሁ ነገር ትኩረት መስጠት ይሆናል። ኢየሱስ ክርስቶስ ጌታ ነው። ለእግዚአብሔር ድምፅ ምላሽ መስጠት ይሆንላችኋል። በእምነት ትንቀሳቀሳላችሁ። መቆም ሳይሆን መራመድ ይሆናል። ክብር ለመንፈስ ቅዱስ ይሁን። መከራከር ሳይሆን አሜን፣ እሺ ብላችሁ መታዘዝ ይሆንላችሁ። አሜን፣ የጌታ ባሪያ እንደ አፍህ ይሁንልኝ። እግዚአብሔር እንዳላችሁ እንዳፉ ቃል ለመፈጸም ትንቀሳቀሳላችሁ። መቆም ሳይሆን መሮጥ ይሆናል፣ መፍጠን ይሆናል። ለምን? ጌታ ይመጣል፣ ጌታ ይመጣል። ኃላፊነትን መወጣት ይጠበቅብሃል፣ ይጠበቅብኛል፣ ይጠበቅብናል፣ በፊቱ እንዳናፈር በፊቱ እንዳናፈር ከሁሉም በላይ ጌታን አስበን ጌታ በልጦብን ጌታን ወደን መታዘዝ ይሆንልናል። ክብር ለእግዚአብሔር ነው። መቆም ሳይሆን መሮጥ ይሆናል። በእግዚአብሔር ጸጋ መፍጠን፣ እግዚአብሔር ያለንን ነገር ለመስራት መፍጠን፣ መቸኮል፣ እግዚአብሔር የሚወደውን ነገር ለማድረግ መፍጠን፣ መቸኮል እግዚአብሔርን ደስ ለማሰኘት እኛም ደግሞ ኃላፊነታችንንም ለመወጣት ኢየሱስ ክርስቶስ ጌታ ነው። የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? አሁን መቆም አይቀጥልም፣ መራመድ ይቀጥላል። ወደ አዲሱ ምዕራፍ እሱ ወደ ከፈተላችሁ ወደ አሳያችሁ ወደዛ ምዕራፍ በዛ መንገድ ላይ በእምነት መረማመድ ይሆናል። መረማመድ ይሆናል። መስራት ይሆናል። መፍጠን ይሆናል። ክብር ለእግዚአብሔር ይሁን። እግዚአብሔር የታመነ ነው። ጻድቅ በእምነት በሕይወት ይኖራል። ክብር ለኢየሱስ ይሆን። ከእግዚአብሔር ቃል የተነሳ ዛሬ የአይን መከፈት ሆኗል። በእምነት እግሮቻችሁ ይራመዳሉ። በእምነት መቸኮል ይሆናል። እግዚአብሔርን ደስ ለማሰኘት መፍጠም ይሆናል። እግዚአብሔር ሆይ የአፍህ ቃል በእኔ ይፈጸማል። አሜን። እንደ ቃል እነሳለሁ። አንተን ደስ ለማሰኘት እነቃነቃለሁ። የልብህን ሐሳብ ለማገልገል እፈጥናለሁ። ለምን ቢባል ጸጋ አለ። አሜን ስንል ጸጋ አለ እሺ ስንል ጸጋ አለ። የሚያግዘን ጸጋ አለ። የሚያበረን የእሱን ሀሳብ ለመስራት የሚያስፈጥን ክብር ለእግዚአብሔር ይሁን። ጸጋ አለ። ሰው በኃይሉ አይበረታም። ሰው በኃይሉ አይበረታም። ጌታ ሲጠራን፣ ጌታ ሲጠራችሁ ጸጋውን ተማምኖ ነው። በእሱ ጸጋ ነው ስራው የሚሰራው። ክብር ለእግዚአብሔር ይሁን። በእሱ ጸጋ ነው ሁሉ ነገር የሚሆነው። ሁሉ በእሱ ነው የሚሆነው። እኔና እናንተ ልባችን ብቻ ነው የሚፈለገው። ልጄ ሆይ ልብህን ስጠኝ። ዛሬ ልባችንን እንድትሰጠው እግዚአብሔር ይፈልጋል። እሺ እንድንለው ይፈልጋል። ክብር ለእግዚአብሔር ይሁን። ኃላፊነታችንን እንወጣ። ዛሬ የእግዚአብሔርን ማዳን እናያለን። ዛሬ ከእኔና ከእናንተ ላይ ተጽዕኖ ተሰበረ። በቃሉ ተሰበረ። ከላያችን ላይ ተጽዕኖ ተሰበረ። ነፃ መውጣት ሆነ። እግዚአብሔርን ለመታዘዝ እግዚአብሔርን ደስ የሚያሰኘውን ነገር ለመስራት መቸኮል ሆነ። ከመንፈስ ቅዱስ አቅም የተነሳ ከመንፈስ ቅዱስ ጉልበት የተነሳ መለቀቅ ሆነ። መፈታት ሆነ። ሰላም ሆነ። ፈውስ ሆነ። በረከት ሆነ። ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ያው ነው። እሱ አልተለወጠም። እኛ ልባችንን ስንሰጠው እሱን ደስ ስለማሰኘት አሜን፣ እንደ ቃል ይሁን ብለን ስንወጣ ክብር ለእግዚአብሔር ይሁን፣ ክብር ለመንፈስ ቅዱስ ይሁን፣ ክብር ለኢየሱስ ክርስቶስ ይሁን። ታማኝነቱን በፊታችን እናያለን። እግዚአብሔር እንዳለን እንዳፉ ቃል ሲፈጸም ብቻ ማየት ይሆናል። እግዚአብሔር ያለው የተናገረው ብቻ ሲፈጸም ማየት ይሆናል። ዛሬ ከከበደብን ድምፅ በላይ የሚከብድ የእግዚአብሔር ቃል ወደ እኔና ወደ እናንተ መጥቷል። መቆም ሳይሆን መቀጠል፣ መዘግየት ሳይሆን መፍጠን፣ መሮጥ ፍጥነት መጨመር ይሆናል። ዛሬ ይሄ በጌታ በኢየሱስ ክርስቶስ ስም በእናንተም በእኛም ሕይወት ውስጥ ተፈጸመ። ክብር ለሰራዊት ጌታ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አብራችሁን የቆያችሁ የእግዚአብሔር ቤተሰቦች ጌታ ኢየሱስ ክርስቶስ አብስቶ ይባርካችሁ። እንደ እግዚአብሔር ፈቃድ ዘውትር ማክሰኞ በእንደዚህ አይነት የትምህርትና የጸሎት ጊዜ እንገናኛለን። ሰዓቱን ፖስት እናደርጋለን። ጌታ ኢየሱስ ክርስቶስ አብስቶ ይባርካችሁ። ተባረኩልኝ፣ ተባረኩ፣ ተባረኩ፣ ተባረኩ። ጌታ ኢየሱስ ክርስቶስ አብስቶ ይባርካችሁ። ሰላም ሁኑ።